አሸዋ ቴክኖሎጂ ብዙ ችግሮችን ይቀርፍልናል። እውቀት አሸጋጋሪ ድርጅት ነው። ይህንን እውቀት ስፔሻሊ በአሁኑ ጊዜ ወጣቶች በዚህ ስራ ካልተንቀሳቀሱ አገሪቷ የት ልትደርስ ስለማትችል ከቴክኖሎጂ ጋር የሚሄዱ ወጣቶችን ማፍራት መቻል አለበት። ብዙ ስራ ተሰርቷል። ለነዚህም ስራዎች የአሸዋ ቴክኖሎጂ ግሩፕ በጣም እገዛ አድርጎልናል። አመሰግናለሁ። እኔ የመጣሁት ከኢርቡ ጀነራል ቢዝነስ ግሩፕ ሃላፊነቱ የተወሰነ የግል ማህበር፣ የስራ ድርሻዬ ሰውና ንብረት አስተዳደር መምሪያ ኃላፊ ነኝ። ኦኬ፣ ከመጀመሪያው ጀምሮ እንግዲህ አሸዋ ቴክኖሎጂ ቀደም ሲል ያሉብንን ችግሮች አሰስመንት ሰርተን አሸዋ ቴክኖሎጂ ብዙ ችግሮችን ይቀርፍልናል ብለን ከመረጥናቸው ድርጅቶች አንዱ ነው። የቆየንባቸው ወራቶች በጣም ጥሩ ነበረ። አንደኛ፣ ቴክኖሎጂውን ለማስፋፋት፣ ሁለተኛ ያሉብንን ችግሮች ለመቅረፍ ብዙ ስራ ተሰርተዋል። ለነዚህም ስራዎች የአሸዋ ቴክኖሎጂ ግሩፕ በጣም እገዛ አድርጎልናል። በዛሬው ቀን በአጠቃላይ ያሉትን ስራዎች ጨርሰን ወደ መዝጋት ደረጃ ላይ ደርሰናል። እንግዲህ ባሉብን ችግሮች ብዙ የሰው ኃይል ነበሩን። ያንን ማኑዋሊ ለመስራት በጣም አስቸጋሪ እና ድካሜ ነበር እና ኮስቴም ነበረው ያንን ችግር ይቀርፍልናል ብለን ከአሸዋ ቴክኖሎጂ ጋር በገባነው ውል መሰረት በዛሬ እለት እንግዲህ ያንን ሁሉ ችግር ቀርፈን አውቶሜሽን ተደርጎ ወደ መጨረሻ ደረጃ ላይ ደርሰናል። እንግዲህ ቀጣዩን ደግሞ ምናልባት ያሉብን ችግሮች ይቅርፍልናል ብለን እንገምታለን። ይህን ነው የሚመስለው። እንግዲህ እስካሁን ድረስ ባለን ሁኔታ እስካሁን ድረስ እንግዲህ የተሰሩት ስራዎች አሉ። እነዚህ የተሰሩት ስራዎች ሙሉ በሙሉ የመጨረሻ ግብ ላይ አልደረሰም። አንድ ይሄ ነው። ሁለት ደግሞ የሚቀሩ ነገሮች አሉ፣ ቀጣይነት ያላቸው ነገሮች አሉ። እነዛን የቀሩ ሙጅሎች ቀጣይ አድርገን ድርጅቱን ሊያስከድ የምችል ሊያሰራን የሚችል ከአሸዋ ቴክኖሎጂ ጋር አሁንም እንቀጥላለን የሚል እምነት አለን። ለዚህም ደግሞ ኮሚትመንቱም እንደ ድርጅት ኮሚትመንት ገብተናል። በመጨረሻ አሁን የተሰሩ ስራዎች ራሱ ከግብ እንዲደርስ እስከ መጨረሻ ድረስ የድርጅቱም እገዛ እንፈልጋለን። ቀጣይነት የሚያስፈልጉንን ነገሮችም ደግሞ በቀጣይነት ለመስራት ዝግጁ ነን ለማለት እፈልጋለሁ። ኦኬ የአሸዋ ቴክኖሎጂ እርቡ ቢዝነስ ግሩፕ ሃላፊነቱ የተወሰነ የግል ማህበር የአሸዋ ቴክኖሎጂ የሚመኘው አንደኛ እውቀት አሸጋጋሪ ድርጅት ነው። ይህንን እውቀት ስፔሻሊ በአሁኑ ጊዜ ወጣቶች በዚህ ስራ ካልተንቀሳቀሱ ሀገሪቷ የትብልት ደርስ ስለማትችል ከቴክኖሎጂ ጋር የሚሄዱ ወጣቶችን ማፍራት መቻል አለበት። ከዚህ የበለጠ ማለት ነው ሌላውንም ህብረተሰብ ማንቃትና ወደዚህ ቴክኖሎጂ እንዲገቡ ማድረግ አለበት። ለዚህ ደግሞ ድርጅቱ በጣም የተዘጋጀ ስለሆነ ለከፍተኛ እድገት ለማሸጋገር አሸዋ ቴክኖሎጂም ከዚሁ ጋር እንዲያደግ ፍላጎታችን ነው።